የእግዚአብሔር ብርሃን የእግዚአብሔር እሳት የእግዚአብሔር ብርሃን የእግዚአብሔር እሳት የእግዚአብሔር ብርሃን የእግዚአብሔር እሳት የእግዚአብሔር እሳት የእግዚአብሔር እሳት የእግዚአብሔር እሳት የእግዚአብሔር እሳት ይኸው፣ ገባ ገባ ገባ። ወጣቶች ላይ ወንዶች ላይ ሴቶች ላይ የተለየ እሳት የተለየ እሳት የተለየ እሳት የተለየ እሳት የተለየ እሳት ይኸው፣ ገባ

እግዚአብሔር እሳት! ከእግሮቻችሁ ላይ ሰንሰለቶች ዛሬ ይራገፋሉ። ከእጆቻችሁ ላይ ሰንሰለቶች ይራገፋሉ። ከጴጥሮስ እጅና እግር ላይ ሰንሰለቱን መልአኩ እንዳራገፈ ያው ሰንሰለት ተራገፈ፣ ተራገፈ፣ ተራገፈ፣ ተራገፈ፣ ተራገፈ፣ ተራገፈ፣ ተራገፈ፣ ተራገፈ፣ ተራገፈ፣ ተራገፈ! ገባ፣ ገባ፣ ገባ! እግዚአብሔር መልአክ

ሴቶች ላይ ወንዶች ላይ ሴቶች ላይ ወንዶች ላይ ሴቶች ላይ ጂሰስ ጂሰስ ጂሰስ ጂሰስ ጂሰስ እነ ጴጥሮስ አመለጦ እነ ጴጥሮስ አመለጦ ተፈቱ ይለኛል ጌታ ተፈቱ ይለኛል ጌታ

ከእኔ ጋር እንደዚህ በሉ፣ ጌታ ሆይ በሉ እስኪ። ሰሬ ማታ ታስፈልገኛለህ፣ ታስፈልገኛለህ ስን የግድ ታስፈልገኛለህ። ሰሬ ማታ ለእኔ ለቤተሰቤ፣ ለሀገሬ፣ ለቤተ ክርስቲያኔ የግድ ታስፈልጋለህ። እሳቴን እፈልጋለሁ። ወደቀ፣ ይኸው፣ ወደቀ፣ ይኸው፣ ወደቀ፣ ይኸው፣ ወደቀ፣ ይኸው፣ ወደቀ፣ ይኸው። ሃሌሉያ። ያይቆብን የበላ ሰይፍ እናንተን አይበላችም። እንደ ጴጥሮስ እጅና እግራችሁ ታስሮ ያለ ዛሬ ግን ጌታ እንደዚህ ይላችኋል። ልጆቼ የመጨረሻው ቀን ነው ይላችሁ። አሜን። ዛሬ ይፈታችኋለሁ ይላችኋል። አሜን። ፈትቼ በምድሪቱ ላይ እለቃችኋላችሁ። አሜን። በምድሪቱ ላይ ትገልጣላችሁ ይላችሁ። አሜን ሰባት ጊዜ አንስ እሳ ሁለት እሳ ሰት እሳ አራሳ እንደ ተቀመጣችሁ በተቀመጣ አምስእሳ አንዳንዱ እንደ ጥይት እየተተኮሰ ሊሮጥ ይችላል። የሚገርም የበቀል መንፈስ የበቀል እሳት። የሚወደኝ ቢኖር ትዕዛዜን ይጠብቃል እኔም እወደዋለሁ አለ። አባቴም ይወደዋል አለ። ራሴን እገልጥለታለሁ አለ። ወደ እርሱ እንመጣለን አለ። በእርሱ ዘንድ መኖሪያ እናደርጋለን አለ። ይሄ አመት ኢየሱስ እንደ የምታይበት አመት ነው። ኢየሱስ የምታይበት አመት ነው። አሜን። ሰባት ጊዜ እሳት ወልሁስ እሳ አ እሳ ሁለ እሳ ሶ

ይሄ ቤት የእሳት ቤት ነው። ይሄ ቤት የቅባት ቤት ነው። ወዳጄ ተቀበለው። ቅባቷ ዘመን እንደ ቀድሞ አይቀጠልም። እድሜ እንደ ቀድሞ አይቀጠልም። ሻላማ ክፈቱ። አይኖቻችሁን ወደ እኔ ተመልከቱ። እጃችሁን ከፍ እንዳረጋችሁ እንደዚህ በሉ በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም፣ ከዚህ ሰዓት ጀምሮ ከዚህ ሰዓት ጀምሮ፣ ትላንትናዬን አልደግመው ትላንትናዬን አልደግመው፣ የትላንትና መታቶችን አልደግማቸው የትላንትና መታቶችን አልደግማቸው፣ በቃ በቃ በሉ፣ በቃ በቃ በትናንትና ጸጋ አላገለክልም። በትናንትና ቅባት አላገለክልም። ገፈርጉትና በደንብ ተዘጋጅ ብለውት። በነገራችን ላይ እፈቅድላችኋለሁ፣ ይሄ ህሞቱ የፈሰሰ ሰው አጠገባችሁ ካለ ዞር እንድትሉ ዛሬ እፈቅድላችኋለሁ። ምክንያቱም የአመቱን ነው እየተቀበልሰለሁ። አንዳንዶቻችሁ ታያላችሁ፣ ይሄ አመት ለእናንተ ሀሌሉያ። ረሴካት ያላባ ለሞሳኒያሞስ። ቁጭ በሉ። አንድ ጊዜ ቆይ፣ ገና ዛሬ ውልህ አሜን፣ አሜን። በነገራችን ላይ ብዙ አጋነንቶች ነው የጨው እየተመቱ አሉት። እኔ አሁን እነሱን ውጣ አትውጣ አመቱ ሙሉ ቀጥቀጫቸዋል። አሁን እነሱ ጋር እናንተ ኃይል ያስፈልጋቸዋል። ኃይል ያስፈልጋችዋል። እሳት ያስፈልጋችኋል። አሁን ሰከንድ ራውንድ ደግሞ ቅባት ልትቀበሉ ነው። ላለፉት አስራ አንድ ዓመታት ጌታ ልዩ ልዩ ነገር ብሎናል። ሁለት ሺህ አስራ ስምንት እግዚአብሔር እንደዚህ በላቸው አለኝ። የምን ዓመት ነው ስላቸው፣ እግዚአብሔር እንደዚህ ብሎ ተናገር ለአንተ አለኝ፣ ለቤታ አለኝ፣ ለቤተ ክርስቲያኗ አለኝ፣ ለሀገራቸው አለኝ። ሃያ አሥራ ስምንት አለኝ የበረከትና የክብር ዓመት አለ። አሜን! አሌሉያ! የበረከት የክብር አሜን! የበረከት የክብር

ሳካታካቻቤሴኬፔናባድያ በቤታችሁ ላይ በአገልግሎታችሁ ላይ አይታችሁ የማታቁትን በረከት ታያላችሁ። ያላቸው አይታችሁ የማታቁትን ክብር ታያላችሁ። እስቲ የበረከት በሎስ የክብር በሎስብ አመቴ ነው በሎስ አመቴ ነው በጌታ ፊት ልንገራችሁ ጸሎት እንደ 2018 የተዋጋውበት ያለቀስኩበት የጸለይኩበት ወደ እግዚአብሔር እቅፍ የገባውበት እንደዚህ ዓመት በዘመነ የለም እና ንክስት ምንድን ነው? ስለ ጌታ እንደዚህ አለኝ የበረከት ዓመት አለኝ የክብር ዓመት አለኝ አሜን። የብሬክስሩ ዓመት ነው አለኝ አሜን። ብዙዎች ጥሶ የሚወጡበት ዓመት ነው አሜን። ሃሌሉያ በረከት አሜን። በዚህ ስል

ብዙ ዓመት ብላችሁ ብላችሁ እምቢ ያላችሁ ነገር በ2018 ገና ስትነቁ፣ ከቅባቱ የተነሳ በረከት፣ በረከት፣ በረከት፣ በረከት፣ በረከት የሆነ ቦታ ስትሄዱ፣ ሞገስ ተለቆባቸዋል። ቅባት ተለቆባቸዋል። ዝም ብሎ በረከቱ ይፈልቃል ማለት፣ የእግዚአብሔር ክብር ይፈልቃል ማለት። እነዚህ እያዛችሁ እያያችሁ 2017 ላይ በፋይናንስ የተጎሳቆላችሁ፣ ያሰናችሁ፣ ያለቀሳችሁ 2018 ላይ በረከቱ ከበበኝ ከበበኝ ከበበኝ ከበበኝ ከበበኝ ከበበኝ። ዘዳግም 218 እና 28 ከቁጥር 1 እስከ 14 እንዲህም ይሆናል። እንደዚህ ይሆናል ነው ነካርኩ በኔና በቤቴ ላይ እንደዚህ ይሆናል ብሎትስ በቤቴ ላይ እንደዚህ ይሆናል በቤተ ክርስቲያኔ ላይ እንደዚህ ይሆናል ብሎትስ በቤተ ክርስቲያኔ ላይ እንደዚህ ይሆናል እሺ የአምላክህን የእግዚአብሔር ቃል ብትሰማ የአምላክህን የእግዚአብሔር ቃል ብትሰማ ዛሬ ያዘዝኩህን ትእዛዙን ሁሉ ብታደርግ ዛሬ ያዘዝኩህን ትእዛዙን ሁሉ ብታደርግ ብትጠብቅም ብትጠብቅም አምላክህ እግዚአብሔር አምላክህ እግዚአብሔር ከምድር አሕዛብ ሁሉ በላይ ከምድር አሕዛብ ሁሉ በላይ ከፍ ከፍ ያደርጋል። በኢየሱስም ከፍ ከፍ ያደርጋቸዋል። አሜን። በ2018 ከፍ የምትሉበት አመታችሁ ነው። አሜን። እስቲ ከፍላለሁ በሉ። እስቲ አሜን አሜን አሜን። አንዳንዱ ታያላችሁ፣ ከበረከቱ የተነሳ ማለት ነው። በትክክለኛ ስምሽ የማይጠራ ሁሉ ያቀማጠለ ስምሽን ይጠራዋል። አሜን። በ2018 በረከት፣ በ2018 ክብር ነጋርኩትና፣ በረከት በሄድክበት ሁሉ ይከተልሃል። ከምድር አሳብ ምን ትላለህ? ከፍ ከዛዝ ከፍ ከፍ ትላለህ። ከፍ ከፍ እነዚህ በረከቶች ሁሉ ይመጡልሃል። ትፈልጋቸዋል። እነዚህ ሁሉ በረከቶች ይመጡባል። ከዛስ ያገኙህማ። አንተ ሰለ ወሰደው ይመጡብኛል በለው ሲ ይመጡብኛል። ያገኙኛል በለው ሲ ያገኙኛል። ስሞን እኔ እውነት የእግዚአብሔር ነብይ ከሆንኩ እውነት እግዚአብሔር ቀብቶኝ ከሆነ አሜን። ሐዋርያው በዚህ ዓመት አይተን የማናቀውን ክብር እናያለን። አይተን የማናቀውን በረከቶችን እንጨብጣቸዋለን። ነካርጉትና ክብሩን በሉት፣ በረከቱ በሉ። የሚታይ የሚዳሰስ የሚጨበጥ ይሆናል በሉስ የሚያመን ካለ አሜን ሲል ይሁንለት። የሆነ ትንሽ የምሠራው ሥራ ዝም ብሎ በረከት፣ ሞገስ፣ ክብር። ከዛስ ምን ይላል? ስሙ አንተ በከተማ ብሩክ ትሆናለህ። በከተማ ምን ትሆናለህ? ብሩክ። በናዝሬቱ በኢየሱስም ሰው ሁሉ በሚያውቀው መልኩ በከተማ ማለት አደባባዩ ላይ ማለት ከፍታው ላይ ማለት ነው። ምን ትሆናለህ? ብሩክ ትሆናለህ። በከተማ የሚለው በሀገር ደረጃ የሚታይ የማይሰወር አሜን። ጠላት የማይሰውረው አሜን። ልክ እዛ ጋ ፊ እንደቆመው አደባባይ ላይ ከፍ ብሎ የሚታይ አሜን። ተራራ ላይ ባሪያ ባራካ ታባሪያ እንደዚህ ከፍ ብላችሁ ትታያላችሁ። አሜን፣ አሜን፣ አሜን። ባይ 18 ለብዙዎቻችሁ የቤታችሁ በረከት ከእጅ ወዳፍ አይሆንም። አሜን ከእጅ ወዳፍ አይሆንም። በረከት፣ በረከት፣ በረከት አንድ ሰው ጮ በረከት፣ በረከት ይበልስ፣ በረከት፣ በረከት፣ በረከት በእርሻ ብሩክ ትሆናለህ። በእርሻ ምን ብሩክ የእግዚአብሔር ሰው እኔ እርሻ የለኝም ያለ ነገር አሁን እርሻ ነው። በዛ ነገር እግዚአብሔር ይባርካል። አሜን እሺ የሆድ ፍሬ ልጆች፣ የምድር ፍሬ፣ የከብት ፍሬ፣ የላም ርቢ፣ የበግ ርቢ ብሩክ ይሆናል። የተባረከ ይሆና ከዛ አስቀጥሎ ምን ይላል? እንቅብህ፣ ቡቃያህ ብሩክ ይሆናል። በመግባት ብሩክ ትሆናል። በመውጣት ብሩክ ትሆናል። እግሔእግዚአብሔርም በላይ ላይ የሚቆሙትን ጠላቶችህን ጠላቶችህን በፊትህ የተመቱ ያደርጋቸዋል። የፎከረብህ ጠላት ዛሬ ከእግርህ በታች ወደቀ ወደቀ። አንተ ንገረው ለሦስት ሰው ጠላት የእግሬ ስር ወደቀ በል። ውጥ ተጋጀመ ወደቀ ምን ይላል? በአንድ መንገድ ይመጡባት በሰባት መንገድ ከፊትህ ይሸሻል። ከሰባት መንገድ ከፊት ይበጣጠና። ከዛስ እግዚአብሔር በረከቱ በአንተ ላይ ቆይ። እግዚአብሔር በአንድ መንገድ መቶብህ እግዚአብሔር በመጣው አይደለም። ልጄን አደለ ያስጨነቀው ብሎ ሰባት ቦታ ከታትፎ ሰባት ቦታ ቆራርጦ አጠገባቸው ያለውን ሰው ሃያ አሥራ ስምንት ለእኔና ለቤቴ ለቤተ ክርስቲያኔ ለሀገሬ የበረከት የክብር ዓመት ነው ብሎት የእግዚአብሔር ሰው በአንድ ሳምንት ውስጥ በሰባት ቀን ውስጥ በጣም ትልልቅ የሆኑ ስድስት ራእዮች ነው ያየሁት። በሰባት ቀን ውስጥ እኔ እንደዚህ ታንጅብል በሆነ መልኩ እግዚአብሔር ተናግሮኛ ያቅ በአንዷ ቀን ነው የዘለለችው። ስድስት ቀን ሙሉ የሚገራርሙ ራእዮች፣ ድምፆች። ዘመን መጣ፣ አሜን። ገፋ ገፋርጉትና ዘመን መጣ በለው ዘመን መጣ እግዚአብሔርም ይላል ኖውንና ልጆቹን በዙሪያ ያለውን ሁሉ ባረከ ፍሬያማም ሆኑ አላቸው። ይሄ ዓመት ለእናንተ የበረከት ዓመታቸው ፍሬያማ የምትሆኑበት ዓመታቸው የክብር አመታቸው ነው። በየት ማንም አቅልሎ በቀላል አይን እናንተን በዚህ ዓመት ማየት አይችልም። ከዛ አስቀጥሎ ምን ይላል እግዚአብሔር፣ በረከቱ በአንተ ላይ በረከቱም በአንተ ላይ በጎተራ በእጅህም ሥራ በእጅህ ሥራ ላ እንዲወርድ እንዲወርድ ያዛል ያዛል አምላክ እግዚአብሔር በሚሰጥ ምድር ይባርካል። አንድ ሰው ጮሆ አሜን ይበል ሚለው በወራቱ በጊዜው ኤክሳክት በሆነ ታይም ላይ በእነዚህ አስራ ሁለቱ ወራቶች ላ አስፈላጊው ነገር ባስፈላጊው ወር ባስፈላጊው ሳምንት ባስፈላጊው ቀን በኢየሱስም ስም እግዚአብሔር ሰማይን ከፍተው ያዝላቸዋል። የምትፈልገው ነገር በምትፈልገው ሰዓት እጅ ላይ ካልመጣ ምን ያደርጋል? በሰዓቱ ነው የሚለው፣ በጊዜው ካረጀሽ፣ ምን ምን ምብላ በቃ መራመድ ካቃተሽ በኋላ ምን ያደርጋል? ምን ያደርጋል? ምን ያደርግልህ? በሰዓቱ ነካ አድርጉትና፣ በሰዓቱ በሉት፣ በሰዓቱ